የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ሶስት ባን እባላለሁ። ተወልጅ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድን ነው የተደረገው አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞላኝ ላይ ትንሽ እሷንም ይቸግራታል እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋለሁ። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው። አንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ነው ማለት ነው። ካልሲ አጥባለሁ። ወጥ እንድሰራ ሙያ እንድንለማመድ እነሱ እያበረታታችኝ ሴትዮዋ። ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሰቱያ ከምትለብሰው ልብስ ትቀድና ጣጣጣፋ ተነጥ የነበርኩ እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም ይቶ ወርቁ እየወደቀ ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዴት ሙሉ ስሰራ እንትን እላለሁ አልተኛም ነበር፣ ያረሳት ነበር ከዛ ዩኒቨርሲቲ ኢንታስፖርት ያው ክፍል ጨረስኩኝ አስራ ሁለት ያው 392 አመጣሁ፣ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ እራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክብርቶም የሀንዳውትም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 ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ታራ ምንድን ነው በዚህ ውጡ፣ በዚህ ወረዱ፣ እንዲ ጎንበስ በሉ እንትን ተኙ፣ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱን አሏት እ ውጭ ላይ ስንል ምንም እንትን የተጠቀነ ልብስ አለበሱም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 ስንገባ ምንድን ነው ኖርማል ወታደር ነበረ ግን እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ ማላየ ናቸው ከዛ እየሄርን እየሄርን እያለ ጫካ ስንጀምር ከዚህ በኋላ መኪናን መግባት አይችልም ውረዱ በእግራችን ዱብዱብ እያለን ነው የምንሄዳለን ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑ ፀጉራቸውን ገለጡት ያኔ ኬፕ ነገር ነበረ የለበሱ። ጸጉራቸውን እንትን ሲሉት እንዲህ እንደሾ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን መንገዱ አያልቅም። ስድስት ሰዓት ፈጀብን መድረስ አይቀርም። ስንደርስ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 ልብሳችን እንዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥ ነው ምንጠጣ። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር ፕሮሰሱ አልቋል እያቀርነው ጊዜም እስከዚህን ነበር የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀመር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተባል ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ የአራቶቹ ተሄዱ በኋላ ነው፣ አምስተኛ ላይ ነበር። በአምስተኛው ሰዓት ላይ ምንድን ነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር፣ ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድን ነው እንትን እራሴን ሳትኩ። እራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ ይሁን እንደ ስድስት አይነት ነገር እንደ ስድስት ስድስት ይሆናል። እንደ ፌሮ እንዲህ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀ የነበረ ዘንድ ተኝቼ ወድቄ ራሱ ማለት ነው። ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴና ሁለት ሲመታኝ የኛው ተከፈተ፣ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ፣ ቢላ ማለት ነው። በሱ ይፈቀፍቀዋል፣ ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ሚተለትላሉ እንደምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማኅጸኔ ከተጨቀጨቀ በኋላ ምንም አላስታውስም። የት ትጣል ምንሆን ግን ምንድን ነው፣ በስድስተኛ ቀን ቀና ብይን ስስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አርቄን ልብሴ ሙልጭ አርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቂ አስሬ እየጎተትኩ ያ ማለት ምንድ ነው? እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር። እየጎተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች። ቁምጣ እንደ ያላስ ለብሰኝ አለ ቁስሉ ማለት ነው እንዲህ ክፍቱን አርጊ። ልብሴን ግን ሙሉ ቃኔ ለሷ ለብስኳት። የለበስኳት አንድ ቀሚስ ነበር እና በቁምጣና ቁምጣ ከስር ለብሼ ነበር። የለበስኳትን ልብስ በቁምጣዬ መከለ ማሰር አልቻልኩም። አውልቄ ሁሉ መከረው ሙሉ ደም ማለት ነው። ከዛ

ሀምሳ ሀምሳ ብር ሀምሳ ሀምሳ ብር የሚል ሳናገኝ ከእሱ ላይ ሀምሳ በግ ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ንዲሽ ሊል ብሎ ዩኒቨርስቲ ዞ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ህክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው ምን እንዲታሸግ፣ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳለችኝ፣ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድን ነው፣ ዩኒቨርሲቲው፣ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለ። ያው ብዙ ቀን ስለቆየው ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። እልክ በራሳቸው መኪና ነው ወስደው አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊሄድ? በቃ ህይወት ምስቅልቅል ላለብኝ፣ እብዶንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም እሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተሉ እዚ ስል ቅድስት ማርያም ይላል እዚያ ቁጭ ዚቁጭም እየለመንኩኝ ታገኘኛለች እና ብር ትሰጠኛለች። አምሳ ብር አምሳ ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው፣ እንዴት ላድርግ እንዴት ልሄድ ብለሽ አልኳት የት ሊሄድ ብለሽ ስላት፣ አይ እንደዚህማ ከሆነ ክሊኒክ፣ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡሽ እስኪሻ አደረጉ። ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ቴሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ። እባክሽ አስገብኝ ስላት ከጎንሽና አለን በላ መዳኔቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉ ሊ ውስጥ ላይ ከነሱ አቅም በላይ የሆነ ወን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቃየረ ሰው ቤት ማድር ጀመርኩ። እያልኩኝ እያልኩኝ በነሱ ጥረት፣ በነሱ ጥንካሬ በማዘርት ተሬዛ ማለት ነው ለልጁም ሆነ ለእኔ ህክምና ወጮችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ እምበይን እያበሰችኝ ነበር። አንድ እሷ ነት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 መዳኔት እየወሰድ ያለ በቃ እነዚህ እሚዋጥ መዳኔት አለኝ መርፊ አለኝ። ይህን ነገር ነው እየወሰድ ያለሁት እና ይህን መዳኔት ሲወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። ምታይወት ነው ደረኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ ኮቸሮ እዚህ አለኝ። ዘፍዝፌ ነው እና እየበላሁ ያለሁት አሁን ይሄ እረስ እራስ ብሏል። የዘፍዝፌው ስለቆየሁ ቅድም ነው እናንተ ቀረፃ እላት እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጄ ምንድን ነው ፍትፍት አድርጌ ነው የሚበላታለው። እሱ የሚበላት ይችን ነው። እና ሙዝ ምናምን እገዛለታለሁ ብስኩት። መጠለያ ያስፈልገኛል አሁን ይሁን ያለበት ነው። ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈው እንድንኮታጠበ ማለት ነው መታጠቢያ ሰት የለም። ብቻ ቃላት የለኝም። በቃ የድረሱልኝ የምለው አንድ ወደ ምን አይነት ህይወት ነው የሚኖረው? ምንድን ነው ማደርገው ነት ለመናገር በጣም እየራበኝ ነው። በቃ ራበኛል።